ምን እያደረግኩ ይመስላል? ትሰማኛለህ? ከአንተ ጋር መኖር በቅቶኛል። የእኔ ቆንጆ እምነትሽን አይደለም። ቆይ ለምንድን ነው እንደዚህ የምታደርጊው? የእኔ ቆንጆ ምንም ባላደረግልሽ እኮ አፈቅርሻለሁ አይደል? አላወቅኩም ነበር። ትሰማኛለህ? ይሄ ማይረባ ቀልድን ለመስማት አይደለም እሺ የመጣሁት። አሁን ዞር በል ከፊቴ ሆነ

ሰፊ ነው። ለፍዳዳ ጋሽዬ፣ ደህና ነህ ግን ተርፋል። እሜቲ፣ አሁን ማንንም ምንም ማውራት አልፈልግም። ወደ ክፍልሽ ግቢ። ጋሽዬ፣ ይሄ እኮ ለአንተ አይገባህም እንደ እሷ ምስጋና ቢስ ሆነ ነው እንጂ አሁን ከአንተ የተሻለ ሰው ልታገኘ ነው። ቤቲ እኔ ፊት ሆነች፣ ስለ እሷ ክፉ ነገር ልታወሪ ነው። አሁን ማንንም ማውራት አልፈልግም አልኩሽ አይደለ። በቃዎች ጎበዝ ጓደኛዬ አሁን ታያለሽ፣ የሚገባሽን ውድ ስጦታ ይዞ እየተክለፈለፈ ቤትሽ ድረስ ነው የሚመጣው። ተስፋ አደርጋለሁ። ግን የሚሰራ ይመስልሻል? እኔ በጣም ፈርቻለሁ። አንቺ ደግሞ ምንድን ነው የሚያስፈራሽ? አንቺን ብትሆኚ ቦታሽ ማወቅ አለብሽ። እስከ መቼ ድረስ በሱ እየተቃጠልሽ ትኖሪያለሽ? እሱማ ትክክል ነሽ። ግን ያው እንዳይቆርጥለት ፈርቼ ነው። ቢቆርጥለትስ፣ እንደውም ከሱ የተሻለ ሰው ጋር ትሄጃለሽ። ግን እኮ እወደዋለሁ አይ እንግዲህ አንቺ ደግሞ ምንድን ነው ፍላጎትሽ? ከእሱ ጋር እያከኩ መኖር እሱም አንዴ ትፈልጋለሁ። እኔ ኔ እስኪ የልደቴ ቀን ዱባይ ወስዶ ነው ያዝናናኝ ያዝናነኝ። ያውን ፓስፖርቴን እራሱ አውጥቶልኝ። ወይ ታድለሽ! አንቺስ ብትሆኝ ይህን ለማድረግ ምን ያንስሻል? እሱም ቢሆን ይህን የሚያደርግበት ገንዘብ አላጣ። ያው አንቺ ቃለሽ ስለተገኘሽ እንጂ እሱስ ትክክል ነሽ። ስለዚህ አንቺን ብትሆኚ ቦታሽን ልታሳዩ ነው የሚገባው። ለፍስፍስ ሴት ሆነሽ ኩሽና ለኩሽና መርመጥመጥ የለብሽ። እውነትሽን እኮ ነው። እንዲሁም አሁን ልደት ይደርሷል እምና አባቱ እንደሚያደርግልኝ አያዋለሁ። ጎሽ፣ የዛኔ የዱባይ ትኬት ካልሰጠሽ በፍጹም እንዳትሰሚ። ትክክል ነሽ የኔ ጓደኛ። ይሄኔ አንቺ ባትኖ ይኖረ እኮ የማንም ችጋራ መጫወቻ ሆኜ ነበር። የኔ ቆንጆ ስለሱ አታስቢ። እኔ ያለሁልሽ የማንም መጫወቻ ሆነሻ አትቀሪ። እኔ እኮ ድሮም ነግሬህ ነበር። እሷ በፍፁም ለአንተ የምትሆን ሴት አይደለችም። እስኪ ራስን ተመልከት፣ ቀን አንተ የተረጋጋ ሰው እሷ ደግሞ እባክህ፣ እንደሱ አትበል። ገና ለገና ጥላኝ ሄዳለች ብዬ ክፉ ነገር ልናገር አልፈልግ። ምንም ቢሆን እኮ ጥሩ ጊዜያትን አሳልፈናል። እኔ እኮ ስለ እሷ መጥፎ ነገር እያወራሁ አይደለም፣ ግን ደግሞ ለ በፊትም ነግሬሃለሁ፣ አሁንም እነግርሃለሁ እሷ ለአንተ የምትሆን ሴት አይደለችም። ለምን አትረዳኝም? እኔ ደግሞ ያለ እሷ መኖር አልችልም። እንዴት ነው ከሷ ተለይተ መኖር ማትችለው? ምና ጓደኛ የራስ ነው፣ እንደዚህ ደካማ አታደርግ። እንደውም እሷ ትክክል ሳትሆን አትቀርም። ሰሞኑን ልደቷ ነው እና ደግሞ የሆነ ነገር ማድረግ አለብ። አንቺ ማለት አንተ እንኳ አታፍር። ምን ልታደርግ ነው? ይኸውልህ፣ ሚኪ በእኔ ቦታ ሆነ ካላዩ መፍረድ በጣም ከባድ ነው የሚሆነው። እሺ እባክህ አትፍረድ እሺ በእርግጥ የሚሰማን ስሜት አላውቅም። ቆይሽ ምን ልታደርግ ፈልገ ነው? ለልደቷ የሚገባትን ስጦታ ልሰጣት እፈልጋለሁ።